እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በስልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ በአስራ ሁለት ቀን የሚነበብ የሚጸለይ ኃያልና ክቡር የሚሆን የቅዱስ ሚካኤልን ድርሳን ለማንበብ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። የቅዱስ ሚካኤል ልመናውና ረድኤቱ እኛ ጋር ይኑር እስከ ዘላለሙ ድረስ አሜን እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉስ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቁስጠንጥንያ ንጉስ በሚሆን በቴዎዶሲዎስ ልጅ በንጉሱ በአርቃዲዮስ ዘመነ መንግስትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ታምር ተደረገ በዚያን ዘመን የንጉሱ የአርቃዲዮስ ሚስት ንግሥቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካት ድሃውን እየሰደደች፣ እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳሱ ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገስጻትም ጀመረ እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበር ከእለታት ባንድ ቀን ንግስቲቱ እንደ ልማዷ በአንዲት መበለት ቦታ ስለቀማች መበለቲቱ ወደ ዮሐንስም ሄዳ አባቴ ሆይ ንግስት አውዶክሲያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው ቅዱስ ዮሐንስም የዚችን የድሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ ጽሑፍ በደብዳቤ ጽፎ ለገስቲቱ ላከባት አሁንም አይቻልም በማለት በእንቢታዋ ስለጸናች ከቤተክርስቲያን ገብታ ጸሎት እንዳታደርስ የክርስቶስንም ሥጋውና ደሙን እንዳትቀበል አወገዛት። እዚያን ጊዜም ደሟ ፈልቶ ቁጣ ስለተሞላባት ስለ ክፉ ስራቸውና ስለበደላቸው ሁሉ እሱ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳት ሰብስባ ከክርስቲያን ወገን ለይቶኛልና፣ ፍረዱልኝ አለቻቸው። እነሱም ንግስቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር በሕሊናዋ ረፍት ስለ አልሰጣት ወደ ቄርሎስ መልእክተኞችን ላከች። ሌሎችንም ብዙ ጳጳሳት ሰብስባ ጳጳሱ ኤፒፋኒዎስንም አስጠርጣ ሊቀ ጳጳሱ ዮሐንስ ከኔ ጋራ ሊኖር አይገባውም። አስወጥቼ እሰደው ዘንድ ግን አይቻለኝም፣ ከበጎ ተግባሮቹ ብዙዎቹ ትዝ የሚሉኝ አሉና። ቢሆንም እናንተ በሕገ ክርስቲያናችሁ የሚሻርበትን ምክንያት ፈልጋችሁ ከሥልጣኑ ታወርዱልኝ ዘንድ እጠይቃችኋለሁ፣ አለቻቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ፣ ሃይማኖቱ በምድር በሰማይ የመላ ይህን የእግዚአብሔርን ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በሱ ላይ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ከአገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጽምባቸውን አብያተ ክርስቲያናት ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው እነሱም ይች ሴት በልቧ ሰይጣን አድሩባታል አሁንም እርሷ እንደፈቀደች ታደርግ ብለው ምክራቸውን ጨረሱ ከዚህም በኋላ ኤጲፋኒዎስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በማለትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከጎኔ አይለይምና ስለዚህ እወጣ ዘንድ አልችልም። አሁንም እርስ በርሳችሁ የዓይናችን ብርሃን የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቅር የንግስቲቱን ቤተ መንግስት እናቃጥላለን። ካስፈለገም ከሚስቶቻችን እና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣም፣ አሳልፈን አንሰጠውም እያሉ አናዋጣውም አሳልፈን አንሰጠውም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ቤተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያን የእግዚአብሔርን ቃል በምናስተምርባቸው ወቅት ከልባቸው ጥርጣሬን እንዲያስወግዱ ከነሱ ጋር ደስተኞች መስለን እንታያለን። ከዚህም የተነሳ በመካከላቸው እርቅ ይወርዳል። እነሱም በልቦናቸው አባታችን ከንግስቲቷ ጋር ታርቋል ብለው በሰላም ወደየቤታቸው ይሄዳሉ። ንግስት አውዶክሲያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው አገር ትስደደኝ አለው። ኤጲፋንዮስም ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊቱ ወደ ንግስቲቷ መጥቶ እግዚአብሔርን የማያውቁ ለፀሐይ፣ ለድንጋይና ለእንጨት የሚሰግዱ ወዳሉበት አቅራጥያ ወደ ምትባል ሩቅ አገር ስደሰደደችው ሰደደችው ከዚያም በደረሰ ጊዜ የእግዚአብሔርን ወንጌለ መንግሥት ስላስተማራቸው ክብር ምስጋና ለዘላለሙ ይግባውና በጌታችን በኢየሱስ ክርስቶስም አመኑ የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነትና ልመና ይቅርታ አገኙ በየቦታው ብዙ አብያተ ክርስቲያናትን ሰሩ ዮሐንስ አፈወርቅም ቤተ መቅደስ መቅደሳቸውን ባረከላቸው፣ ቀደሰላቸው። ጳጳሳትና ቀሳውስትም ዲያቆናትንም ሁሉ ሾመላቸው። ከዚያም በኋላ በግንቦት አስራ ሁለት ቀን በዚያው በስደቱ ቦታ እንዳለ አረፈና አቅራጥያ በምትባል ደሴት ተቀበረ እሱም የህይወት አክሊል ተቀዳጅቶ ከጻድቃንም ከሰማያታትም ጋር በመንግስት ሰማያት እስከ ዘላለም ድረስ እያለው ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህን መጽሐፍ የሚያነበውን ሁሉ ከዚች ቤተ ክርስቲያን ልጆች ጋራ በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎችንና ጎበዛዝቱን ከድቀተ ኃጢአት ይደግፋቸው እስከ ዘላለም ድረስ አሜን። ሰራዊተ ሰይጣናትን በሐጸ እሳት የሚነድፋቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባለ እሳት የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። ሮሜ በሚባል አገር ከሚኖሩ ታላላቅ ሰዎች መካከል ከዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስቱ ሁል ጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን በዓሉ የሚከበርበት ከዳር 12 ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም አጋቸውን የሚያገኙበት በመሆኑ በማመን ለወደፊቱ የቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ በልቦናቸው ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውዬና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞም ላይ ሳሉ የዚያ ሰው ሚስቱ የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። እነሱም መካከል ብዙ ሴቶች ከልጆቻቸውን ይገኙባቸው ነበር። ከነሱም ልጆቻቸውን በጀርባቸው ያዘሉ፣ በመንብር ቢጣቸው የታቀፉ፣ በደረታቸው ታቅፈው ጡታቸው የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታ ጮኸች፣ መሪርባን በማፍሰስ ጽኑ ለቅሶን አለቀሰች፤ እንዲህም አለች። የሕያው የእግዚአብሔር ልጅ ጌታ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የኔን የመጻተኛዋን ወስቋላና ደካማ የተናቅሁ የመሆን ባሪያህን ልመና ስማኝ ለመስማት አቤቱ ቸል አትበል፣ ፈጥነ ስማኝ እንጂ አቤቱ ከጥልቅ ልቦናዬ ወዳንተ ስለምን ጆሮህን ዘንበል አድርገህ ስማኝ፣ ተስፋም አታስቆርጠኝ በማጸኔ በተገኘው ፍሬ ባለ ዘመኔ ሁሉ እያየሁ ደስ ብሎኝ እኖር ዘንድ የተባረከ ልጅ ስጠኝ። አንተም የመላእክት አለቃ ቅዱስ ሚካኤል ሆይ፣ ጸሎቱ የተባረከ ዘር ያሰጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመኔ ሁሉ ለቤተ ክርስቲያንህ አገልጋይ ይሆን ዘንድ ለአንተ ብጻት ሰጥቼ አለሁ እያለች ከባሉ ቦታ እስኪደርሱ ድረስ ብዙ ልመና ቀረበች። የመላእክት አለቃ የሚሆን ከቅዱስ ሚካኤል ቤተክርስቲያንም ከባሏ ጋር በደረሱ ጊዜ በታቦቱ ቤት ቆመው በአንቀዶ ልቡና በሰቂ ለህሊና አንድ ልብ ሆነው ሀሳባቸውን አንድ በማድረግ በመረረ ለቅሶ እግዚአብሔርን ልጅ ይሰጣቸው ዘንድ ልመናቸውን አቀረቡ። ስርዓተ ቅዳሴውም ከተፈጸመ በኋላ እንደ ህጉና እንደ ስርዓቱ የክርስቲያን ስጋውንና ደሙን ተቀበሉ። ከዚህም በኋላ ቄሱ ቡራኬ ሰጥቶ ሰርሆተ ህዝብ ከሆነ በኋላ ህዝቡ ሁሉ ወደየቤታቸው ሄዱ። ያቺ ሴት ግን ከቤተክርስቲያን ሳትወጣ ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያችም ሌሊት በከባድ ሐዘን ተወጣ አደረች። በዚያን ጊዜ ብርሃናዊ መልአክ ብራዩ ተገልጾ ሴትየዋ ሆይ ከእንግዲህ አትዘኝ፣ እግዚአብሔር ልመናሽን ሰምቶ ሀሳብሽን ፈጽሞልሻል። ልጅም ትወልጅ ዘንድ አፀንሽን ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚው፣ አላት። ከእንቅልፏም በነቃች ጊዜ ይህን አይነት ቃል በመስማቷ ፈጽማ ተደሰተች። ልዑል እግዚአብሔርንም እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። እግዚአብሔርም በመላኩ ቃል የተናገረው ቃል ኪዳን በተፈጸመ ጊዜ ጸነሰች። መልኩ ሁለመናው መላ ሰውነቱ ያማረ ወንድ ልጅ ወለደችና ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላዶች ተድላ ደስታ አደረጉ። ለተራቡ ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅም በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክብር በሀገሩ ላሉ በታላላቅ ሰዎች የምሳ ግብዣ አደረጉ። ሆኖም እኞታቸው ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጻት አድርገው የሰጡትን ልጅ እንደ ተናገሩት ሁሉ ወደ ቤተ ክርስቲያን አልወሰዱትም። ነገር ግን ያ ብላቴና ከተወለደ አንድ ዓመት በሆነው ጊዜ በጭንቅ ታመመ። ባለ መድኃኒቶችም ሊፈውሱት ባልቻሉ ጊዜ ያን ሕፃን የመላእክት አለቃ ለሚሆን የቅዱስ ሚካኤል ቤተ ክርስቲያን እናቱ ብጻት አድርጋ ሰጥታው እንደነበር አስታወሰች። እንዲህም አለች፣ ልጄ በጽኑ ደዌ የተያዘበትን አወቁ። ስዕለቴን አክብሬ ልጁን ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና ከዚህም በኋላ አስቸኳይ ልጁን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ያለውን ማይረጨችው በቀንዲሉ ላይ ያለውን ዘይትም እየቀባች የመላእክት አለቃ ቅዱስ ሚካኤል ሆይ፣ ልጄን ከዚህ ጽኑ ደዌ ፈውሰው። ከዚህም ከባድ በሽታ ብታድነው እንደ ቀድሞ ብጻቴ እስከ ለተሞቱ ድረስ ለቤተክርስቲያን ክርስቲያን አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ስትነሳ፣ እዚያኑ ጊዜ በቅጽበት ልጇ ዳነላት። ከደቤውም ከዳነ በኋላ የአብላቴና አደገና የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ በመልካም አገልግሎት ሲያገለግል ኖረ። ያችም ሴት ቅዱስ ሚካኤል ያደረገውን ታምራትና ልጇንም እንዴት እንዳዳናላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔርን እያመሰገነች በታላቅ ደስታ ወደ ቤቱ አገባች። እንግዲህ እኛን የክርስቲያን ወገኖች ሁላችንንም ብላቴናውን እንዳዳነ የነፍስና የሥጋ ደዌ ከሚሆን ኃጢአት ያድነንና በሸርነቱ በጸጋው ከዚህ ዓለም ቂም በቀል ነፃ ያደርገን። ኃጢአት ለማሰራት የሚያደፋፍረን ተግባር ሁሉ ከእኛ ያርቅ። እግዚአብሔርን ደስ ከሚያሰኙት ቅዱሳን መካከል ተለይተን እንዳንቀር የበደልን ቁልፍ ከላያችን ላይ ቆርጦ ይጣልልን። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስን ማምነን፣ ግንቦት በባተ በ አስራ ሁለት ቀን የመላእክት አለቃ የሚሆን ቅዱስ ሚካኤልን የመታሰቢያው በዓል እንደሆነ እንናገራለን። በዚህ ችለት ነብዩ እንባቆም ለአጫጆች ምሳ ሊወስድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደሱ ልክወታልና። ሚካኤልም እንባቆምን ምግቡን እንደያዘ በአንዲት የራስ ፀጉር አንጠልጥሎ በዚያኑ ጊዜ በባቢሎን ወደሚባል አገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤልም ዳንኤልን ከተጣለበት የአንበሳ ጉድጓድ ካወጣው በኋላ እንባቆምን ከያዘው ምግብ ጋራ ምንም ሳያጎድ መልሶ አጫጆች ወደ አሉበት ወደ ይሁዳ ሀገር መልሶ በቅጽበት አደረሰው። ስለዚህ የቅዱስ ሚካኤልን በዓል በየወሩ እናከብር ዘንድ የቤተ ክርስቲያን ሊቃውንት አዘዙን። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ቅዱስ ሚካኤል ሆይ የቅዱሳንን መስዋዕ ጸሎት ታሳርግ ዘንድ በአብ የምስዋ አዳራሽ ለሚሆነው አነዋዋርህ ሰላም እላለሁ። ሚካኤል ሆይ እግዚአብሔር ወልድ ሐፍረተ መስቀልን ታግሶ ራቁቱን በተሰቀለ ጊዜ ሎቱ ስባት አሻቅበህ ከማየት ይልቅ ራስህን ወደ ታች ዘንበል አድርገህ የመለኮትን ትዕግስትን አደነቅ። የሊቀ መላእክት የቅዱስ ሚካኤል ጸሎትና በረከቱ ከሁላችን ጋር ይሁን፣ ለዘላለሙ አሜን።